ሲጋጭ ጊዜ ነው። ግጭት ማለት ወት ተቃራኒ ሀሳብ ነው። በምን ጉዳይ ላይ በቁርአን ግጭትን አሳያለሁ። ግጭት እናውቃለን። ግጭት አንድ ቦታ ገረኝ እና ከዚያ በኋላ ስታሳይኛለሁ። ግጭት ማለት ልንገርሽ፣ በቁርአን አንድ ቦታ ላይ ያው ጠቅሶ ከስልኬ በውስጥ መውጣት የምችለው ግን ስለምታውቀው፣ ግጭት ማለት አንድ ቦታ ላይ ለምሳሌ በቁርአን ነው ያለው በቁርአን አንድ ያለ አንድ ቦታ ላይ በሃይማኖት ማስገደድ የለም ይላል አንድ ቦታ ላይ ግጭት ማለት ትርጉም ንገረኝ እና ግጭት ትርጉም ከዚያ ደግሞ ግጭት ማለት አልኩት ኦኬ ግጭት ማለት አንድ ቦታ ላይ ለምሳሌ አንድ ቁርአን ያለ በሃይማኖት ማስገደድ የለም ይላል አንድ ቦታ ላይ ማስረጃ ስጠይቅህ ጊዜ ተሰጠኛለህ ማስረጃ አልጠየቅኩህም የግጭትን ትርጓሚ መጀመሪያ አፍታ ነው ያልኩ ግጭት ማለት ተቃራኒ ሀሳብ ነው እውነት ተቃራኒ ሀሳብ ነው ራስን ሽፍታ አታድርግ አሁን ወደ መልሱ መልሰን፣ እና ከዚያ በኋላ እንዲህ አታድር እንዲያደርግ የሚትለው በኋላ እንደርስበታለን። ግጭት ማለት ወጥ ተቃራኒ ሀሳብ ነው። አንድ ቦታ ላይ ይሁን፣ አንድ ቦታ ላይ አይሆንም የሚል ነገር ነው። ግጭት ማለት ነው። በጣም ጥሩ፣ በጣም ጥሩ። አሁን ምን አልከኝ? በአንድ ሀሳብ ላይ መጋጫት አንድ ቦታ ላይ ይሁናል፣ ሌላ ቦታ ላይ ደግሞ አይሆንም ማለት ነው አለ። ጥሩ፣ አዎ። ለምሳሌ ቁርአን አልገደሉትም አልሰቀሉትም ብሏል። አላህ ከራሱ ጋር ይጋጫል አልከኝ። ስለዚህ ሌላ ቦታ ላይ ምን ማለት አለበት? አይ ገለውታል ሰቅለውታል የሚል ከዚህ ጋር የሚጋጨ ሀሳብ አነስቶ ከሆነ የዛን የተጋጨ እንላለን። አላህ ሱብሓነሁ ወተዓላ አልገደሉትም አልሰቀሉትም ካለ በኋላ አይ ገለውት አልሰቅለውት ኢየሱስን ብሎ ተናግሯል አልተናገረም? መልስ ይሄን አልተናገረም። በጣም ጥሩ አመሰግናለሁ። ስለዚህ አልገደሉትም አልሰቀሉትም የሚለው የሚጋጭ አንቀጽ በፍጹም እሱን የለውም ማለት ነው በቁርአን ላይ አሁን ደግሞ ወደ መልሱ ወላ ይመጣለበት ጥያቄ ነው። እሱ እንጂ ግጭት እንዳለሆነ አንተ ረዳህ። ነገር ግን ግጭት ማለት ምን እንደሆነ በመጽሐፍ ያል ያሳየ እግዚአብሔር በመጽሐፍ አትደረብ ደ ሳወራ ልክ አንተ ስታወራ ግጭት ግላስ ሌላ እርሱ ስለሚያስገባን ነው ምክንያቱም አንተ አይደለም በጣም እየታገስኩት ነው። ወላ ላዚህ አሁን ግጭት ብለህ እንደሆነ ከመጽሐፍህ ላሳየህ ነው። ምን ብሎኛል? ግጭት ማለት በአንድ ሀሳብ ላይ ተቃራኒ ነገር ሲነሳ ጊዜ ነው። እና አሁን ጋር ስለው መጽሐፍ የለኝ ብላ እና አውጥ ይችላል አንብ በዚህ ጋር ሜተና ስለታል ምሮች ሜተና ሳ ኢታያል እግዚአብሔር አይጸጸተም ብሎናል ቅድም አዎ መጽሐፍ ቅዱስ እግዚአብሔር እንደማይጸጸት ይናገራል እዚህ ቦታ ላይ ደግሞ ምን አለ እግዚአብሔር ሰውን በምድር ላይ በመፍጠሩ ተጸጸተ ይላል ያው ሌላ ቦታ ላይ አልጸጸተም ብሎ እዚህ ጋር ተጸጸተ ይለናል። ይሄ ነው ግጭት ብሎ ማለት። እሺ ጨርስክ። ስለዚህ እግዚአብሔር ይጋጨል አይጋጭም ከራሱ ጋር በል። በቃ እኔም በቁርአን ስለማሳይ አሁን ቀጥታ መ መስል ሽፍታ ይህም ማብራሪያ ስለሚያስፈልገው ለማንኛውም አላህ ይጋጫል ብሎ አይጋጭም፣ በቃ ብሎ ስህተቱን እንዳመነ ሰምታችሁታል። ቀጥሎ ምን አለ? ያውና እግዚአብሔር ይጸጸታል አይጸጸትም፣ አልጸጸትም ብሏል ሌላ ቦታ ላይ፣ እዚህ ቦታ ደግሞ ተጸጽቻለሁኝ አለ። ይሄ ነው ግጭት ብሎ ማለት። ግጭት ማለት ትርጉሙ ምን እንደሆነ። ሻሃዳ መቀበል ፈልጋ ነው።

ረሱሉላህ ማሻ ላህ ጨርሰሃል አሁን ያልከው ቃል የሻሃዳ ቃል ወይም የምስክር ቃል ይባላል ትርጉሙ አሽሀዱ አላ ኢላሀ ኢለላህ ማለት እነሆ ከአላህ በስተቀር ነ የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን ወአሽሀዱ አነ ሙሐመደን ረሱሉላህ ማለት ሙሐመድም የአላህ መልዕክተኛ እና ነብይ ናቸው ብዬ መሰክራለሁ ማለት ነው ከእዚህ በኋላ አንድ ሰው

እነዚያ አምነው መልካም የሰሩትን ገነትን ቃል ገብቼላቸዋለሁ ያምላታቸው አላህ እያለ ይናከራል። ወበሽሪ ለዚነ አመኑ ወአሚሉ ሷሊሓት ኢነ ለሁም ጀናት ይላል። ሙሐመድ ሆይ እነዚያን ያመኑትን እና መልካም የሰሩትን ለእነርሱ ገነት እንዳለችላቸው አብስራቸው ከወዲሁም ምድር ላይ እያሉ ይላል። ምድር ላይ እያለህ ገና ተነግረዋል። ወደፊት ገነት እንዲመጥበው አንድ ሰው በአላህ ስብሓነሁ ወተዓላ መንገድ ላይ ካመነና እርሱም በብቸኝነት ከተገዛ በእርሱ ላይ ቀንጣትን የማያጋራ ከሆነ ማለት ነው ይሄ ነው እሺ። ማሙሽ ካለህ ሰው እና ምን ማድረግ እንዳለበት ከዚህ በኋላ ደግሞ እንንገርህ። እስልምና ከተቀበለ በኋላ የመጀመሪያ የሚያደርገው ነገር ምንድን ነው? ዝግጁ ያደርግ ዘንድ ሻወር ወስዶ ስለ ሶላት አሰጋገድ በመማር ሶላት መስገድን ይጀምራል። የእስልምና ሃይማኖት የመጀመሪያው ትዕዛዝና መሰረት አሁን ቅድም ያልከው የሻሃዳ ቃል ነው ከአንዱ አምላክ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብሎ መመስከር። ሁለተኛው የእስልምና ትእዛዛትና እና መሰረት ለዚህ ላመንከውና ለመሰከርከው ለአንዱ አምላክ ብቻ አምልኮ መፈጸም ነው። በእርሱ ላይ ቅጣት ሆናስለዚህ ሶላት እንድት መስገድን ትጀምራለህ። ስለ ሶላት አስተጋገድ ተምረህ ማለት ነው። ከዚያ በኋላ አላህ ስብሃነ ወተዓላ ያዘዝህም እና የከለከለህን ነገር በመማር በእርሶ ህግና ስርዓት ላይ መኖር ነው እስከ ሞት ፍጻሜ ድረስ።

እሺ ጥያቄ ምንድነው? ልጆች ታባብረዳቸው ነው አባካቸው። ጥያቄ ምንድነው? እሺ ሱና ምን እንደሆነ ልትነግረን ይችላል? ሱና ሱና ማለት ምን ማለት ነው? ሱና ብሎ ማለት ማይሳቡ ቢሂ ፋዒሉሁ ወላ ይዓቀቡ ቢሂ ታሪኩሁ ብትሰራው የምትመነዳበት ባትሰራው የማትቀጣበት የአምልኮ ስራ ሱና ይባላል ረሱል ያደረገ ወይስ ያላደረገ ነገር ሱና ሊሆን ይችላል ጥያቄን በግልጽ ጠይቅ የትኛን ስራ ለማለት ፈልገህ ነው ጠይቀንና እናንመልስልን ለምሳሌ አሁን አንድ ነገር ሱና ከተባለ ረሱል ቃላ ደረገ ግን እሱ ሱና ነው ካለ በኋላ ካለ ሱና ማለት እንችላለን፣ ግን አላደረገም። እርሳቸው ያላደረጉትን ነገር ለማለት ፈልገህ ነው? አው እሺ

ቤተሰቦች ጋር እኔ በራሴ ማለት ነው ንብረት ነበር ፋዘር የለም ፋዘር ሲሞት ንብረት ክፍፍል ተብሎ ነበርና ስለ ንብረት ክፍፍል ላይ እኔ ሸሪያዊ በሆነ መንገድ ስል ሌሎቹ ቤተሰቦች ደግሞ ሸሪያ አንፈልግም አብዛኞቹ ሴቶች ናቸው በህግ ይሆንልን አሉ እና እኔ በቃ በእነሱ በድምፅ ብልጫ ተወሰነ ያንን በህግ ተካፍዬ ደረሰ የሚደርሰኝን ወሰድኩኝ ማለት ነው ስለዚህ በእኔ በኩል የሚያስጠይቀኝ ነገር አለ ይሄ ነገር? እስኪ አያስጠይቅህም። አንተ በሸሪዓዊ መንገድ እንከፋፈላል እነሱ አይሆንም ብለው አስገደዱ፣ አስገደዱህ በዚያ እንድትሄድ። የዛ አንተ ያለብህን ግዴታ ተወጥተሃል፣ እነሱ ናቸው የሚጠየቁት። እሺ። ሌላው ጥያቄ ደግሞ ከነጃሳ ጋር ከነጀስ ጋር አሁን የእንስሳት ሽንት እና እንት ምናምን እንዴት ነው ነጃሳነቱ፣ ነጅሳል ወይ የሚለውን ነገር እሱንም ካካና ሽንት ይነጅሳል ወይንስ አይነጅስም በሚለው ጉዳይ ላይ አንድ ቃዒዳና መርህ ልስጣችሁ። በዚያ መሰረት የሁሉንም ማወቅ ትችላላችሁ። ማንኛውም ስጋው የሚበላ እንስሳት ሽንቱና ካካው አይነጅስም። ማንኛውም ስጋው የማይበላ እንስሳት ሽንቱና ካካው ይነጅሳል። እደግመዋለሁ፣ በደንብ አዳምጥ። ማንኛውም ስጋው የሚበላ እንስሳት ሽንቱና ካካው አይነጅስም። በዚህ ማስረጃ ነቢያችን ስ ላ ስለም ሐዲስ ላይ ብናሉ ሰሉ ፊ መራቢዲል ገነም አሉ፣ በፍየል መኖሪያ ጋት ውስጥ መስገድ ትችላላችሁ አሉ። ይህ የፍየል ጋት ማለት ሽንቱና ካካው እዛ ይኖረል አርለ እንደማይነጅስ ያሳየናል ይህ ሐዲስ። ስለዚህ ማንኛውም ስጋው የሚበላ እንስሳት አይነጅስም፣ ሽንት ነካከል። ስጋው የማይበላ ከሆነ ግን ይነጅሳል። እሺ ያ ነው። አሁን ጥያቄ ልጠይቀህ ነው ወንድማችን፣ የዶሮ ሽንት ይነጅሳል አይነጅስም? አሁን በነገርኩህ መረፍ መሰለህ፣ ይባላል ይነጅሳለም አይነጅስም ነው የሚባለው። በቃ ባኖ ብ እሺ ሌላ ጥያቄ አለ። ሰላም አለይኩም። ሰላም ነውስ። ለአንድ ሁለት ጥያቄ ነበረኝ። የመጀመሪያው ስለ ነሺዳ መጠየቅ ነው የፈለኩት እና እዚህ የኔ የምሰራበት ቦታ ያው ወደ ሞባይል ቤት አካባቢ ነው። እና አንዳንድ አንድ ቦታ ያው ነሽዳ ያለው እንትን ክላሲካ ያለው ነሽዳ እና ክላሲካ የሌለው ነሽዳ ይባላል። እና አንዳንድ አንድ ኡስታዞች ልጅ ስጠይቃቸው ማለት ነው ክላሲካ ያለው አይፈቀድም፣ ክላሲካ የሌለው ይፈቀዳል የሚሉት ነገር አለ። ይሄ ነገር እንዴት ይታያል? ይህን ተፍሲል የሚያመጡ ሰዎች የሚገርማችሁ እንድጠይቋቸው ክላሲካል ያለው ነሽዳ የሚሉ ሰዎች ናቸው። ለማንኛውም ክላሲካል ያለው የሌለው የሚል ምንም አይነት ይህን የሚከፍል የቁርአን የሆነ ሀዲስ ማስረጃ የለውም። አስላም በመሰረቱ ነሽዳ የሚባል ነገር በእስላም አይፈቀድም። በቁርአን የሆነ በሀዲስ ላይ ነሽዳን በሉ የሚል የለም። እሺ የለም። ሸይኽ ሷሊህ አልፈውዛን በዚህ ጉዳይ ላይ ተጠይቀዋል። ሌሎች ዑለሞች ተጠይቀዋል። ኢስላም የነሽዳ ሃይማኖት አይደለም አይደለ ኢስላም አላህ እንዲህ አለ መልክተኛው እንዲህ አሉ የሚል ንግግር ብቻ ነው ያለ አዲን ቃል ላ ቃል ረሱሉ ቃል ሰሓባ ሰው እንዴት ነው ይሄ ነገር ነሽዳ ቁርአን ተማሩ ሀዲስን ተማሩ ይሄን ለማድረግ የማን ማስረጃ ያመጡላቸዋል ሐሰን ብኑ ቢት ነሽዳ ይነበር ይሏቸዋል ተመልከት የሐሰን ብኑ ቢትን ማስረጃ አድርገው ለነሽዳ ሲጠቀሙ በጣም ነው የሚገርመው። ሰሓቦችን መሽት ናቸው እያሉ ለራሱ ስሞም ያሲል እንዲህ አይቀርድ እነዚያን ጀግና ሰሓቦች እንደዚህ ነሽዳ እያሉሳ ሐሳን ብን ቢት ምን ነበር የሚያደርገው ለሚለው፣ ሐሳን ብን ቢት ሻሩ ረሱሊ ላ ለ ላ ለም የነቢይ ሰለላሁ ዓለይሂ ወሰለም ገጣሚ ነው ረ ገጣሚ ግጥም ነው የሚለው። ግጥም ገጥም ነበር። ይህንም የሚለው በውስን ጊዜያቶች ነበር። በውስን ጊዜያቶች ነበር። አንደኛ ጂሃድ ሊያደርጉ በሚሉ ጊዜ፣ ጂሃድ በሚያደርጉ ጊዜ ሰሃቦች የዛኔ ጂሃድ ያደረገ ሰው የሚያገኘውን መንዳና መሰዋዕት ከሆነ በኋላ ጀነት ውስጥ ስለሚያገኘው ጸጋ እና መንዳ በግጥም መልክ ይጽፍና ያበረታታቸዋል። ለዚያ ነገር ሀሳብ ብታዊት ከዚያ በኋላ በጂሃድ ቦታ ላይ ያንን ግጥም ይልላቸዋል። አለቀ። ሁለተኛ ስራ በሚሰሩ ጊዜ ስራ በሚሰሩ ጊዜ ነቢያችን ስለ ላ ስለምና ሰሃቦች ድካም ይኖረዋልና ልክ እንዲሁ በጂሃድም እ ከፊት ለፊት ሞት ነው ያለው ያበረታታ የሚችሉ ከቁርአንና ከሀዲስ አድርጎ ግጥሞችን ያዘጋጅና ያንን ይልላቸዋል። በስራም ጊዜ እንዲሁም ሊበረታቱ በዚያ በስራ ላይ ይልላቸዋል። እንዲህ ዝም ብሎ ትርኪ ምርኪን እንግሊዝ በሁለት ጊዜያት ብቻ ነው የነበረ ዘፈን እየሰረቁ ወላሂ ለሰዐቦች ምን ያህል ልቄት እንዳላቸው ነው የሚያሳየው። ለሰዐቦች ምን ያህል ልቄት እንዳላቸው ነው የሚያሳየው። የእናንተን ሙዚቃ ከእነሱ ጋር ማመሰሰነ ሐሳን ቢን ሳቢት እንዴት ሰለማ፣ ታሪኩ የሚገርማችሁ ሐሳን ቢን ሳቢት ገጣሚ ነው፣ በግጥሙ ተናግሮ አሳማኝ ነበር። በቃ አፍ የሚያስይዝ የሆነ አስገራሚ ገጣሚ ነበር። ግጥም በጣም ትልቅ ቦታ አለ በአረቦች ውስጥ በጣም ኃይለኛ ገንዘብ ይከፈለዋል። ይገጥማል። ግጠም ይሉታል ንጉሶች፣ ለዚያ የመካ ሹማምንቶች። ከእለታት አንድ ቀን ሐሳን ብን ሳቢትን የመካ ሹማምንቶች ሙሐመድ ይመጣል አሁን አሉት። በሚመጣ ጊዜ እራሱን የሚያስደፋ ጭንቅላቱን ዝቅ የሚያስደርግ ግጥም ግጠምልን እንሸልመሃለን አሉት። ሀሳድ ብልታ ቤት ተስማማ። የዛኔ ካፌር ነበር አልሰለመም ገና። እንኳን ብላችሁ ሆይ ነው ዝቅ የሚያደርግና ጭንቅላቱን የሚሰብር የሚያስደፋ ግጥም እገጥምላችኋለሁ አላቸው። አያውቃቸውን ከዛ በፊት በወሬ ብቻ ነው የሰማው። ስለ እርሳቸው ጠልቷቸዋል። አዲስ መንገድ አብትትምና ምናምን እያለ ስማቸውን ሲያጠፉ ቆይተዋል። ልክ ዛሬ ላይ ቀብር አምላኪዎች ዋሃብያ ምናምን እያሉ የትክክለኛ የነቢያት መንገድ ላይ ያሉ ሰዎችን ስማቸው እንደሚያጠፉ ማለት ለማንኛውም ሐሳን ብልፋቢት ከዚያ በፊት አይቷቸው አያውቅም። ልክ ነቢያችን ሰለላሁ ዐለይሂ ወሰለም መጡ፣ የመካ ሹማምንቶች ሐሳን ብልፋቢት በግጥም ነቢይ ሙሐመድ ሰለላሁ ዐለይሂ ወሰለምን ዝቅ ያደርግልናል፣ ይሰድብልናል ብለው ወረስታ እየጠበቁ ነው። ልክ ሲመጣ ጊዜ አያቸው ሐሳን ብልፋቢት

አይኔ በፍፁም እንዳንተ አይነት ቆንጆ ሰውን አይታት ታውቅማል። ወአጅመሉ ሚን ከለም ተልድ ኒሳው ሴት እንዳንተ አይነት ውብ ሰውን አልወለደችምም አለ። ሁልቅተ ሙበረአን ሚን ኩል ዒብን ከነውሮች ሁሉ ንጹሕ ተደርገ ተፈጥረሃል እኳ አላቸው። ከአነከ ሁልቅተ ከማተሻው ልክ አንተ በምትፈልግበት መንገድ የተፈጠርክ እስክትመስል ድረስ አላቸው። ወዳ ተገለበጠባቸው የመካ ሹማምንቶች ወዲያው መሰከረ ለነብዩ ሰለላሁ ዓለይሂ ወሰለም፣ ይሄ ፊት የእውነተኛ ሰው ፊት እንጂ በፍጹም ሀሰትን ይዞ የመጣ ሰው ፊት አይደለም። ማለት ወዲያው ፊታቸውን አይተው ይመሰክሩ ነበር። በጣም በርካቶች። የአይሁዲዎች ሊቅ አብደላ ብኑ ሰላም ነቢይነቱን ላረጋግጥ እሄዳለሁ ብሎ ገና ሲያቸው ምን አለ? ወላሂ ሃዛል ወጅህ ለይሰ ቢወጅህ ከዛብ አለ። ይሄ ፊት የእውነተኛ ሰው ፊት አይደለም በፍጹም። የእውነተኛ ሰው ፊት ነው ይሄ፣ ነቢይ ያዘው ብሎ ወዲያው የመሰከረ ሰው ማን ነው? አብደላ ብኑ ሰላም ሐሳን ብን ታቢትም ወዲያ ይሄን ግጥም ነው ወደ እርሳቸው ገጠመ። ወዲያው ሻሃዳ ያሰ እስልምና ተቀበለ ሄደ። ከዚያ በኋላ ነቢያችን ሰለላሁ ዐለይሂ ወሰለም ግጥም ቦታዎች ላይ ግጥም ይሉት ነበር፣ ግጥም ይሉት ነበር። ይሄንን ሀሳድ የምንሳቢትን ዛሬ ለነሽዳቸው ማስረጃ ያደርጋል። ሰዎች እሺ እና እንዲህ ዋድ እርሳቸውን ብንመድሃቸው ምን ችግር አለው ይላል። እርሳቸውን ወደ አምላክ ወደ መለኮቱ ባህሪ ከፍ የሚያደርግ ግጥም እየገጠማችሁ ድቤ እየመታችሁ እርሳቸው ባላስተማሩበት መንገድ ይሄ ነው እንዲህ አድርገዋል። ነብ ስለ ላ ስለም ድብ እናድርጋችሁ፣ ጫታችሁን ትቅማላችሁ፣ ጥንብዝ ብላችሁ ድቤ ታመጣላችሁ፣ ወንዶችና ሴቶችን ታቀላቅላላችሁ። አላሁመ ሶሊ አላ ሙሐመድ ነው።